ፈለገ በሸነና ብሎ በክርስቶስ ኢየሱስ ሳያምን እግዚአብሔር ማ ሰው አይቀጣም ብሎ አረ እኔ በኢየሱስ ችግር የለውም፣ በክርስቶስ ያላመነም እኮ ችግር የለውም። እግዚአብሔር ለዘላለም ዘላለም ይቀጣል። አንተ እግዚአብሔር እኮ ነው ይልሃል። ልጁን መስቀል ላይ ገሉ ልጁ እያጣጣራ አባቴ ምን ነው ተከይስ ልዝም ያለው እኮ እግዚአብሔር ነው። ልጁ ላይ ከጨከና አንተ ምን የእግዚአብሔርን ጽድቅ በምህረቱ በኩል እንዳታቃልሉት። ኢዝ ምንም ጥያቄ የለውም። ምህረቱ ለዘላለም ነው። ጽድቁም ግን አይዛነፍም። የእግዚአብሔር ባህሪያት አይጋጩም። ጽድቁም፣ ቅድስናውና ምህረቱ አይዛነፉም። እግዚአብሔር እኩል ቅዱስ ነው። እኩል የፍቅር አምላክ ነው። እኩል ጻድቅ ነው። እኩል መሐሪ ነው። እኩል ነው። እግዚአብሔር ሲምርህ ጽድቅ እያዛነፈ አይምርህም። ጥላውንን ይቅር ሲለው እግዚአብሔር ትቶ አደለም ይቅር ያለኝ ልጁን ቀጥቶ ነው። እኔን ይቅር ያለኝ እየቀጣ እየገደለ ልጁ ሲሞት እሺ እያለ ሙት እያለ አንድ ልጅ ከፍሎ ነው ጥላውንን የማረው። አየ ምህረቱ ለእኔ ነው ስር የእግዚአብሔር የጽድቅ ፍርድ ደግሞ ኢየሱስ ላይ ነው። እውነትና ምሕረትን እኩል ባላንስ ያደርጋል። እኩል የተገናኙት መስቀል ጋ ነው። እግዚአብሔር ለዘላለም መሐሪ ነው። እግዚአብሔር ደግሞ እውነተኛ አምላክ ነው። ለኃጢአት የሚገባ ቅጣት ይቀጣል። አዎ፣ ይሄው ልጁን ቀጣ። እግዚአብሔር ይምራል፣ እዛው መስቀል ላይ እኔ ለዘላለም